እዚህ አድሬ ነው ግራ ቢገባኝ። ወደ ተስፋዬ ወደ መብረቁ ውሻዬ ከእሷ ጋር እኔም መብላት አቃተኝ። እኔ ቁስና ድድ ብይ ብይ ይለኛል። ልጨልል ነው ሰው ፊት የሚቀርበው ህዝብ ገንዘብ ጠፍቶ ልክኖት። እኔ ይሄን አይቼ ነው የተናገርኩት እንጂ የማንም ሰው ጋር እንትን የለብኝም። ኧረ በጣም ግፍ ነው። ምን ማለት ነው? ሁለተኛ ደግሞ አንቺ ክስ መስርቻለሁ ብለሻል። ክስ የመሰረት ሂደት ግን ከአንድ ጊዜ በላይ አልተከታተልሽም። ይሄ ደግሞ ልክ አይደለም ብዬ በመረጃ በማስረጃ ከዚህ በፊት እኔም ከዛ አጋጥሞኝ እንደዚህ አይነት ነገሮች አድርጌ አውቃለሁ። ሄደሽ ጠይቀሽ ከሀገር ስለመውጣቷ ወዴት እንደተሻገረች ፕሮሰሱ የነበረውን በጠቅላላ መረጃ መውሰድ ትቻለች። ከሀገር ከወጣች ከሀገር ካልወጣች ደግሞ የደረሰበትን አሳውቁኝ ብለሽ ያንን ማስረጃ ለብዙሃኑም ስለሚጠቅም ለአንቺ ብቻ ሳይሆን ይዘሽ መምጣት አለብሽ ብዬ ሁለት ነጥቦች ሰጠኋት። ፖይንቱ እሱ ይመስለኛል። የእሷ ፐርሰናሊቲ አይደለም ፖይንቱ፣ እሷ ፍላፊ የምትናገራቸው። ሁላችንም አስተሳሰባችን አንድ አይደለም፣ አፕሮቻችን አንድ አይደለም፣ የእይታ መንገዳችን አንድ አይደለም። አንዳንዴ ስንነካ ቶሎ አግሬሲቭ እንሆናለን፣ አንዳንዴ ደግሞ ሰው ሊያጠቃይ መጥቷል ብለን በኔጌቲቭ የምናስብ ሰዎች እንኖራለን። ሰው በጣም የተለያየ ባህሪ ያለው ስለዚህ ፖይንታችን ዋናው ነጥብ መፍትሄው ጋር ለመድረስ ግን አጭሩ ነገር እሱ ነው ብዬ ነው በዛ እንውሰደውና እንለፈው። ሌሎች ሀሳቦች ላይ ማዘርን አስገብተን፣ ምክንያቱም ከተስፋዬ ጋርም ሲያነሱ ስለነበረ የተወሰኑ ሀሳቦችን ማዘር መግባት የሚችሉ ከሆነ እሱን ብናደርግ እና ዋና የተነሳንበትን ታርጌት ብንመታ የሚል ነው የኔ ሀሳብ። ማዘር ሲናገሩ እንደሰማ ነው ያው ብዙ ነገር ሚዲያ ላይ እንደሚሰሙ ነው እያረጋገጡልን ያሉ እናታችን ናቸው። ምናልባት እሳቸው የሚጠይቁት ጥያቄ ካለ በዚህ በዚህ ጉዳይ ያው እናቴ ይሞታለች ምናምን ብላ እንደተናገረች ምናምን ነው እነሱ እየተናገሩ ያሉት በህይወት አለው እያሉ ነው። እነዚህን መረጃዎች አሁን ቅድም ተስፍሽ ቅልቦችም ሲያወራ እንደሰማው ቤታቸው ተሄዶች ልጅ ያላት መረጃ ባክግራውንዱ ተጠንቶ ቤተሰብ የላትም ወይ እያሉ ስለነበረ ማለት ነው። ብዙ ሰዎች እዚህ ሀገር ያሉ ሰዎች ቤተሰብ የላትም ወይ፣ ንብረት የላትም ወይ፣ የሆነ ሰው በአካል ከሌለ የግድ ንብረት አለው ወይ በስሙ ነው አይደል? ያንን ነገር ለመመለስ የሚደረገው እነዚህ ማጣሪያዎች ደግሞ ቤተሰቡን በማወቅ የምትሰራበትን ቦታዎች በማወቅ ምርመራዎች በማከናወን ነው መመለስ የሚቻለው። እናታችን እንደምናየው ለራሳቸው ተክደው ከእሷ ጋር ያለው ሪሌሽን ሬሌሽን ከብዷቸው የሚናገሩት ነገር ሁሉ የብሶትና የጭንቀት ነው። በጣም የሚያሳዝኑ እናት ናቸው። ስለ ባለቤታቸውም ሲያወሩ እየሰማችሁ ነው። እና ኖርማሊ አሁን እነሱን የምንጠይቃቸው ነገር መረጃ ከሆነ በአካል ሄዶ እዚሁ ሀገር ከሆኑ መጠየቅ የሚቻልበትን ሚዲያ ላይ ከመውጣታች፣ ምክንያቱም እንትና እንዲህ ሲያወራ ሰማው እንትና እንዲህ ሲያወራ ሰማው ነው የሚሉት እነሱም፣ እንጂ ሊረዳን የሚችል ነገር ላይ ፎከስ ብናደርግ እና አስገብታችሁ የምንጠያየቀው ነገር ካለ እንጠያየቅና እንትን ይበሉ ይምጡ በማን ስም ነው ያሉት? መብረቁ ማዘር ኦኬ፣ ማዘር ኔትወርክ መሰለህ ይሰማል አይደል? ገብተዋል። ቆይ ሊያው ኦኬ ጃጉር፣ እኔ ግን ማለት ነው እቺ ሴት ወይ ስልብ ነች ወይ ሰላቢ ነች። ይህ ሁሉ ሰው አሁን እኮ አፋችን እያያዙ ነው እንጂ ግንኙነታቸውን ይሄን ያህል ከነሱ ጋር ኮንታክት ያላቸውን ሰዎች ለማነጋገር ለምን ትናገሩን አላቸው። እኛ ፌመስ ነን ታዋቂ ነን እና እንዴት ተነክተን ነው የሚሉት እኮ እንዴት ተነክተን ነው። ይሄ ነው ችግሩ እንጂ ታዋቂነት ስላላቸው ብቻ መናገር ያለብን እናገራለን። ስህተት ከሆነ ደግሞ ስህተት ነው፣ ይቅርታ እንጠይቃለን። ስህተት ከሆነ ግን የምንጠረጥረው ነገር ሚዲያ ላይ ተቆራርጦ ያለው ስለ እሷ ነው የሚያወራው። ተቆራርጦ ያለው ክንኙነት አላችሁ፣ ቼን አላችሁ፣ ምናምን እየተባለ ስለ እሷ ነው። ማዘር ቁጥር እየጻፉ ነው፣ አስገባልኝ ስለ ጉዳዩ ብቻ ወሩ እርስ በርስ ጦርነት አቁሙ። እኔጋ እየሰራ ሀምሳ ሀምሳ ቁጥር ጻፉ ባላቸው እየጻፉ ነው። አሁን ሀምሳ ሰው ሀምሳ ቁጥር ይጽፍላል። ጃጉር ማን ነው ስማቸው ትጂ ምናምን ነው የሚለው አምሳ አምሳ ቁጥር አትጻፉ ጋይስ፣ እሳቸው ይገቡበት ምን አይነት ልጅ ነው የሚለው ስማቸው። እሱ አይደለም። በቃ ማዘራ እኔ አውቀዋለሁ። ግን እኔ መሳባችንም ችግር። በቃ ተዋቸው። እነሱም ሳምሳ ቁጥር ይጻፉን የሌላ ቁጥር ጽፍላ ነግራቸውና በውስጥ ከዛ ላንተ ነግራሉ። ምንድነው ሌሎቻችሁ የምጽፉት? ስራ እኮ ነው የያዝነው ለምን ደግሞ የምትቀልዱ? ከዛች ያላችሁ ሰዎች ተቃረብን እኮ ነው እኮ በጣም እየተቃረብን ነው። ግሬዳ ግሬዳ ቢግ እሺ ቁጥር ሰጥሃቸው፣ ጻፉ በላቸው ጽግሬ ዳቢግ የሚል ወይ ሀምሳ ቁጥር ጻፉ በላቸው፣ ሰጥቻቸዋል። እስኪ ቻችሁ ኮመንት አትጻፉ፣ አቁሙት። እስኪ ኮመንት መጻፉ ለአንድ ደቂቃ እናታችን እናስገባችሁ። ሌላ ሞኒተር የለም እንዴ? ሜንሽን እያደረጉላቸው ነው የእሳቸውን አካውንት። ቆይ አንዴ ላስተካከሉን አልምጣ ያው ገብተዋል። እሺ እሺ። እና እንግዲህ እንደዛ ነው ተስፋዬ። አንተ የጠየቀው እሷ እንደዚህ እንደዚህ ያልከው ነገር ዝም ብዬ ከመሬት ተነስቻ አደለም። አሁን መጥተዋል፣ አረቆቆ ከመጣ ፀጥ ብለዋል። ሌሎቻቸው እሺ፣ እኔ የምጠይቀው አንድ ጥያቄ አሁን እናታችን ከመጠየቅ በፊት መጀመሪያ ማዘር ስለ ልጅ ሆና ለህዝቡ ማስተላለፍ ፈልጉት መልዕክት ካለ ያርጉና በኋላ አድን ካላገኙ ምናልባች እስኪ ስለ ልጆ አሁን ልጆ በወሰደችው 57 ሚሊዮን ብር የተለያዩ ነገሮች የተሰሩና ለሱ አስተላልፈው ለህዝቡ አርካቱ እኔ ለህዝቡ ማስተላልፈው ያዟትና አምጧት ከኔና ከልጆች ራስ ውረዱ እኔም አውቀው ነገር የለም ያዟት እናንተ ዱባይ ሆናችሁ ከዛ ተሳፍራ ስትሄድ በአየር አየር መንገድ ሄዳችሁ አጠይቁም እንዴ አጠይቁም ወይ ወዴት እንደገባች እዛም ከተደበቀች እዛ ካልወጣች እንግዲህ እዛው ናት እናንተ እዚህ ራስ በራሳችሁ እንትን ምትን ነቋቆሩት። አንዱ ሲጠይቅ አንዱ አንድ የማይሆነ ጠይቅ፣ አንዱ የሚሆነው ጠየቅ ከማለት የተሳፈረችበት ሄዳችሁ አትጠይቁም ወይ? ወዴት እንደገባች አየር መንገድ አይናገርም። ትኬት ሲቆረጥ እንዲሁ ዝም ብሎ ነው የሚያስገባት። ትናንትና ደግሞ ሚኪና ውሽዬ እንደው እውነትም የጠፋባቸው አይመስሉም። እኔም አልበላለኝ አንተም እኔ አስገባን እያልኩት እያየኝ እየቀለደ አልበላለኝ፣ እሷም አልበላለኝ፣ ሲነድኝ እኮ ብይብ ይለኛል እያሉ ሲቀልዱ፣ አትቀልዱ ውሺ የማታነብ መሰለኝ አላስገባለችኝ፣ ያም እያየ ዝም አለኝ ያልኩት ለዚህ ነው። አየር መንገድ ይሄዳቸው አትጠይቁ፣ ወየት እንደገባች ና አንቃቸው፣ አምጧት። ከኔ ራስ ከእኔ ራስ ውረዱ። እኔ ለተበሉ ሰዎች ሀቃቸው ይመልስላቸው እግዚአብሔር። ሌላ ምን እላለሁ? ምንም ይባል አስቀመጠች እናላለሁ ፍረዱ። ምን የሚባል አስቀመጠች እናላለሁ። ትናንትን አስገባኝ እያልኩት ከውሽዬ ጋር ሲቀላለዱ አልበላልኝ። እኔን በዚህ ወጣ፣ እኔም በዚህ ገባ እያሉ እሷና ሚኪ ይህ ሰው ፊት የሚቀርቡ ነው። እኔ ቀን ሙሉ አስገቡኝ እያልኩ ግራ ቢገባኝ ነው። እንደገና ለመብረቅ ደግሞ እሱም አላስገባም አለ። ለተስፋዬ ምንም ስንት ያላኩታለ። እውነትም የጠፋባቸው አይመስሉም ያደረጉ አይመስሉም ሲቀልዱ ምክንያት ነው ያየሁት ነበር እና አየር መንገድ እና ጠይቁ እና የት እንደሄደች እወቁ ከዛ ደግሞ በምንድን ነው በኢንተርፖል ነው በምንድን ነው የመንግስት ያጠፋም እኮ በኢንተርፖል ነው የሚመጣው እንኳን የዚህ ሁሉ ህዝብ ህዝብ ማለት መንግስት ነው መንግስት ማለት ህዝብ ነው አምጧት አምጧት ይሄን ነው የምለው ከኔ ከራስና ከልጆቼ ግን ውረዱ እግዚአብሔር እንዳይፈርድባችሁ ሌላ ምን እላለሁ ምን እላለሁ ንገረኝ እስኪ ምለው ለነገር የለም የምለውን ብያለሁ አው ሱን ፈልገ ነው እሺ። ሌሎቻችሁም ምጠይቁ ካላችሁ እኔ አንድ ነገር ልበል። ማዘር እንግዲህ ማዘር ልጆት ያው የአንድ ሀገር በጀት ነው ይዘ ይጣፋችሁ። አሁን ለመጨረሻ ጊዜ የት እንዳለች ምንም መረጃ የሚሰጣችሁ የለም። ያው አንተ ቆይ ቆይ፣ ማን ልበል ልጅ ለከ ቆይ ልጅ ማን ልበል ምን ነገር ለምን እንዴ ለእኔ መረጃ የሚሰጡኝ? እዛ አብሯት የነበሩ ጠይቁ። መረጃ እኔ ታገኝቼ ነው ለእኔ መረጃ የሚሰጡኝ? ምን አይነት ጥያቄ ነው ይሄ? አረ በፈጠራችሁ የምትጠይቁት ነው። አያው እኔ እኔ አታሳባላለሁ። ማዘር ግን ማዘር፣ አንድ ጊዜ አንድ ጊዜ አስጨርሱ። አታሳባላለሁ ያው ልጆት ስለሆነኝ ነው። አንድ ልጅ ባጠፋ ቤተሰብ አይጠየቅም። ግን ግን ኦኬ ለመጨረሻ ጊዜ አሁን የሚነግሩት መረጃ የሚነግሩት የት እንዳለች ምናምን የለም። ቆይ እኔ ታውቃለሁ እዛ አብሯት የነበረ ያላወቁት ከዱባይ ተሳፍራ ስትሄድ ያላወቁት፣ አዲስ አበባ ሁና ቤቷን የማላቀው እናት ማነው ለእኔ የሚነግረኝ? ኧረ ተው እኔን ያሟኛል እራሴ። በፈጠራችሁ፣ በፈጠራችሁ እዛም ፈልጓቸው። እኔ ጋር ትምጡ፣ ልጆች የኔ ጋር ትምጡ። መብረቁ ግን አሁን በዚህ ጉዳይ በግልጽ መነጋገር ካልቻል እንደዚህ እየተፋፈርን እየተፈራራን ከሆነ እውነት ለመናገር የሚወጣ ነገር አይኖርም። ምክንያቱም በዙሪያዎችን ደብቀዋታል ልጅቱን። በዚህ የምናውቃቸው ሰዎች እንደደበቋት ነው የሚሰማኝ እና በግልጽ መነጋገር መቻል አለብን። ማንም ሰው አሁን እሳቸው እያሉ ያሉት ከኔ ጋርም ግንኙነት የላትም አዲስ አበባ ቤቷንም አላውቀውም።